በእንደዚህ መልክ ጨርሽ ያለው ማለት ነው። ይህንን የሚበላ ሰው በሱጎ ነው የሚበላ ማለት ነው። ቀጣይ ደግሞ ዶሮ ከጎን ሆኖ በዚብዳ ነው የሚበሉት ማለት ነው። በሁለት ሳህን አካፍዬ ያወጣሁት ማለት ነው። እብራችን ቆይ፣ አሰላሙ አለይኩም ወረሕመቱላሂ ወበረካቱ እና የተከበራችሁ ቤተሰቦች እንዴት ናቸው? ማን ናቸው? ሰላማችሁ ይብዛልኝ። ውድ ቤተሰቦች ሲገቡ ላይክ አድርጎ ሲትወጡ ሰብስክራይብ አድርጉኝ። ቤተሰቦች ቤተሰብ ያላደረጋችሁኝ ማለት ነው። ነባር ቤተሰቦች ደግሞ አበረታቱኝ ማለት ነው። ዛሬ እራት የሚሰራው ቆንጆ ምርጥ የስልግ አሰራር ነው ማለት ነው። በውሃ የቀቀልኩት ነው። በኖርማል ውሃ ማለት ነው። እንግዲህ ስሊክ የሚያውቁ ልጆች ያውቃሉ። የማናቅም እንኖራለን። ደግሞ ማንም በእናትህ ሆድ ይዤው አልወጣም፣ እንማማር ማለት ነው። ስሊክ አሰራር እንደዚህ ነው የሚሰራ የእኔን ሊሆን ምኑን አጥቢው አለው የእኔን ግርፋ አጥቢ አለው። እነዚህ ይበስላሉ ከዚህ ጋር ማለት ነው። ጨው በኋላ ነው የምንጨምረው፣ ዝም ብለን እናበስለዋለን። በደንብ አድርገን እንደዚህ ንጹህ አድርገን እናጥበዋለን ማለት ነው። ካልታጠበ በኋላም ሩዙን አበላሽብናል። ዶሮ በደንብ መታጠብ ኖርማን መሆን አለበት ማለት ነው። አሁን እየቀቀልኩት ነው ማለት ነው። ከተቀቀለ በኋላ የእነዚህን ዶሮዎች አውጥቼ ፎርነስ አስገባቸዋለሁ ማለት ነው። ይህንንም አውጥቼ ደግሞ ለጥ ይለዋለሁ ማለት ነው። በውሃው ሩዙን ጨምሬ አበስለዋለሁ ሩዙን አበስለዋለሁ ማለት ነው። በኖርማን ውሃ ከዛ ትንሽ ከበሰለ በኋላ ወተት እና ወተት ኖርማን ወተት ኡርቆም ካለ ርጎም ብንጨምርበት በጣም ምርጥ ይሆናል ማለት ነው። ለበነ የሚሉት ማለት ነው አረቦች እሱንና ወተት እንጨምርና በደንብ አድርገን እናበስላለን። በደረጃ ደረጃው አብረን እናያለን። አብራችሁን ቆዩ። አበረታቱን ማለት ነው ቪዲዮ እንድንሰራ አበረታቱን ማለት ነው። ቪዲዮ መስራት ይጠቅማል። ሊቭ ገፍተን ጊዜውን ከምናባክን ጊዜ የለንም። ጊዜ አጭር ነው ማለት ነው። አሁን ጊዜ ሩዜንም በእንደዚህ መልኩ ነው አርጌ አጥብቀው አለ ወተት አርጌ በወተት ስለሚሰራ ሁሉም ነገር ወተት አርገን ማጠብ ይኖርብናል ማለት ነው፣ እንዳይበላሽብን። ጥሩ ነገር የሰራ ሰው ይኮራል ማለት ነው። ኩራትን እንደ ሀያን አንሳልን ና ጥሩ ነው። ጥሩ ነገር ለራስ ነው ማለት ነው። እዚ ሩስ ሩዝ መስሬ ነው ማለት ነው የምንሰራ። ይሄ ሩዝ መስሬ ነው ለስሊግ ማያስፈልግም። ሩዝ መስሪ ነው ማያስፈልገን። ኢንሻአላህ አሁን ዶሮ ዶሮዬ ሲበስት ይሄንን በዶሮ ውሃ ይሄንም ሩዝን እንቀጥላለን ማለት ነው። ኢንሻአላህ አብራችሁን ቆዩ። ወበረታቱ ዛሬ ሱር ከኔ ጋናችሁ ማለት ነው። ከመጀመሪያ እስከ መጨረሻ አብራችሁን ቆዩ። ወደቻው አለ ማሽና እዚህ ክክክክ አርጌ ሰርቻታለሁ ማለት ነው። መርጥ ክሽናት መርጥናት ማለት ነው። እንደዚህ ቀን በቀጫጭን ነው ሽንኩርቱን ነከተቡት ክክስ ሰርጌዋለሁ ማለት ነው። እዚህ ጋ ደግሞ አሊባለኝ ለበናለኝ ማለት ነው። አውርጎ ስለዚህ አሊብ እና እርጎ ሲጨምሩበት አሊቢና ይው ሲያደባልቅ ሰማችሁ። ወተቱንና ውርጎ ሲጨመርበት በጣም ቆንጆ መርጥ ልስልስ ያለ ይሆናል ማለት ነው። ወተቱን ብቻ በቂ ነው ሚስራ ካላችሁ በውርጎም ብቻ መስራት ይቻላል። ግን ሁለቱ አንድ ላይ ሲሆን በጣም ሰርቼ አይቻለው ለውጥ አለው ማለት ነው። በውርጎና በወተቱ የተሰራ ማለት ነው። ምርጥ ስልግ ይሆናል ማለት ነው። በጣም ልስልስ ይላል። ስለዚህ ሁለቱም ካላችሁ በሁለቱም ሜክስ አድርጋችሁ ቢሰሩ የተሻለ ይሆናል ማለት ነው። እንግዲህ አብራችን ቆዩ፣ አበረታቱኝ። ኢንሻአላህ ረመዳናችን አላህ ይቀበለን። የረመዳን የሱር ምግብ ለስለስ ያለ ቤቴ ቆንጆ ምግብ ብዙ ሰዎች ይወዱታል። ሲሊክ ማለት ነው። እንግዲህ ለሚወደው ነው የሚሰራው። እሱንም አይበላ ሰው ስላለ ሌላም ነገር እየሰራው ነው ማለት ነው። እንግዲህ ታውቃላችሁ፣ ይኛ እኛ የምንሰራው ነገር ስለሌላ ሁሉም ነገር በእጃችን በደጃችን ማለት ነው እዚህን ጨምሬ ያለው ዶሮ ነው። አውጥቼ ማለት ነው። ያው ግርፋ ጨምሬ ነበር መጀመሪያ ፍልፍል አስወድ እና ፍሬውን የታሰራ ኩዝበራ የታሰረ ፍሬውን ማለት ነው። የኩዝበራ ፍሬ ሄል፣ ቀረፋ ታስሮ ሲጨምር አይታችኋል። መጀመሪያ ማለት ነው በውሃው ዶሮ ላይ ማለት ነው ከዛ ለምን የዶሮውን ሽታ ያጠፈዋል። አሁን ይሄ ኖርማል በውሃው ትንሽ ሲበስ ወተቱን አብረን እንጨምራለን። ጠብቁኝ ጠብቁኝ ማለት ነው በራሱም ውሃ በዶሮ ውሃ ትንሽ ሰልሳ በሎሚ ይባል ትንሽ ሎሚ አሪጌ እንደዚህ የቀባሁት ነው ማለት ነው። ትንሽ ሎሚ ጨመቅ ታረጉና ትንሽዬ ሰልሳ፣ ሎሚው ካነሳችሁ በሎሚን ብቻ ማድረግ ይቻላል። እኔ ትንሽ በመረቁ ሪጌ ይበታለው ማለት ነው። ሌሙኖች አይበቃኝም ማለት ነው። ሌሙኑ አበቃቃት ይቻላል እንደዚህ ቀብት ነው በደንብ ማለት ነው። በዚህ ተርጓል ማለት ነው። ሰዎች ቸገረኝ የመጣ ማለት ነው። ቤቴንማ ሁለተሎ ነው የምትመጡት አዘይሮኛው እንጂ እንግዲህ ምን እንግዲህ ላይከርጉ እዳይከርጉም እንደዚህ ቆንጆ እራት እንበላለን ማለት ነው። ከዳርም ያለው እቀርጽላችኋለሁ ማለት ነው። አሁን ኦቨን ውስጥ ከተዋለሁ ቆንጆ ሆኖ ይወጣል ማለት ነው። ውስጡንም ይቀባዋለሁ ገልጄ ማለት ነው። ትንሽ እንደዚህ እያረግ ውስጡ ነው በጭ ጥበዋለ ያው ማለት ነው። እንደዚህ አምሮበታል አምሮበታል ማለት ነው። ኦቨን ውስጥ ከተዋለ በዚህ ልክ በስለዋል ማለት ነው። ሮዙ አሁን ወተቱን ጨምራለው ማለት ነው። ትንሽ በሰለስ ወተቱን መጨመር አለብን። ለምን ወተቱን እንዳለ እሳቱ ይዘው ግን እንዳሄድ ማለት ነው። ስሰሩ ግን ድስቱ ወፈር ማለት አለበት። ወፍራ ድስት መሆን አለበት። ስስ ድስት በጣም ይይዝና ያስቸግራቸዋል ማለት ነው። እኔ ወንድ ድስቶቼ ሁሉ ስስ ናቸው። እውነት ለመናገር እንዳለ ስስ ናቸው፣ አይመቹም ለስሊክ ይሆናል። ጥሩ ሲሆን ወተቱ ወተቱን ቀድመን እንጨምራለን። በኋላ ደግሞ እርጎን ማለት ነው። ስላ አሁን ደግሞ እርጎን እንጨምራለን። በደንብ አድርጌ አማስለዋለሁ አነሳውም እጨምርበታለሁ ማለት ነው። ከወተቱ በኋላ ኦርጎ ማለት ነው። ኦርጎው በጣም ነው ምርጥ የሚያደርገው ማለት ነው። ልጨምርበት ከአሁኑ በደንብ አድርጌ አማስለዋለሁ ማለት ነው። ልስ ብሎ በደንብ መብሰል አለበት። እሳቱ ቀጠን ይደረጋል ማለት ነው። እንግዲህ መርቅ ምግብ ነው፣ ሰርታችሁ ሞክሮት ማለት ነው። ተመልሼ ሲያልቅ እመጣለሁ። በደንብ አሽቼ በደንብ አብስዬው ማለት ነው። አበረታቱ እንዳይካ አደርጎ ሼራ አደርጎ ሰብስግራ አደርጎ አዲሶች፣ ይህ ፍጥጥ ማለት የለበትም በደንብ ብሰል ማለት ነው። አብስሉት ይሄው የበሰለ ነው። ሩዝነቱ መጥፋት አለበት ማለት ነው። ሁላችንም ተሜረን ነው ማለት ነው። ተሜረን ግን ማስተማር ግድ ይለናል። አንድ ሰው ሊማርበት ይችላል ማለት ነው። እጽ ይሄማ አውቃለሁ ማለት የለብንም። ማያውቁ ሰዎች ሊኖሩ ይችላሉ። ስለዚህ ሁላችንም በምግብ ስራ ጥሩ ገንዘብ እናገኛለን። ለጽዳት ብለን ገብተን ራሳችን ከምናደግ ከምግብ ጋር ቢሆን ምግብ ሁሉም ነገር አውቃለሁ ብለን ብንገባ የተሻለ ደንወዝ እናገኛለን ማለት ነው። የተለያየ ምግብ መስራት መቻል አለብን። ተሰደናል፣ አንድ ሰው ቤት ተንከራተናል። ጥሩ ደንወዝ አግኝተን እንግዲህ ጥሩ ስራ ብንሰራ ብንማማር ጥሩ ነው። ያወቃችሁ አሳውቁ ማለት ነው። ጨው ጨምራለሁ ማለት ነው። ጨው መጨረሻ ነው። ድስቱ እንዳይዝብን ማለት ነው። ከበሰለልን በኋላ ነው የምንጨምረው። ጨው ደግሞ ጨው አይችልም፣ በትንሹ ነው ጨው የምንጨምረው ማለት ነው። ብዙ ጨው አይችልም። ቶሎ ጨው ለበኑ መሰለኝ ሞቃ አድርገዋል ማለት ነው። እንዳይበዛብን በትንሹ እንጨምራለን። አማ ስላለው በደምብ አድርጌ ማለት ነው። ሰላም ብቻ ነው መማጣ፣ ሰላማችሁ ይብዛልኝ። ላይክ አርጉ ላይክ አርጉ፣ አበረታቱኝ ማለት ነው። ቪዲዮ ያው ይዞ መስራት ከባድ ነው፣ ተጨንቀን የምንሰራት ቪዲዮ ስለዚህ አበረታቱን ማለት ነው። ቪዲዮ ስንሰራት ታውቃላችሁ እንደምንደክመ ማለት ነው። አሁን ጨርሻለው ለወጣ ነው ማለት ነው። ወተት ግን በጣም ነው የበላኝ፣ በጣም ብዙ ወተት ጨመርኩበት ማለት ነው። አንዳንዱ ሩዝ ውሃ እንደሚጠጣ ይሄ ሩዝ ደግሞ በጣም እያማሰልኩ የጨመርኩ ሁለቱንም ጨርሽ ያለው ማለት ይቻላል። እርጎና ሊቦን ማለት ነው። ትንሽ ቀርቶበታል። በደንብ ያሻውና እሳቱን ቀነስ አርጊና አወጣለሁ ማለት ነው በዚህ በዚህ